አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ ልኝ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ይጠብቃችሁ ይሰወራችሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ለቻናሌ አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራብ ያደርጋችሁ አበረታቱኝ። እንደምታዩት መሲ በጣም ነው የምታሳዝነው። እንደምታዩት ሆስፒታል ላይ ተኝታለች በድንጋጤ እንኳን አይደለም ለሷ፣ የቴዲ ሞት ለሁላችንም አስደንግጦናል። በጣም የሚያሳዝን ነው። አላህ ብርታቱንና ጥንካሬውን ለሁሉም ለቤተሰቦቹ ይስጣቸው። ላለሁ እሺ፣ ውድ ቤተሰቦች እንግዲህ መሲን እንደምታቋት ከዚህ በፊት ወንድሞቿ በተከታታይ ነው የሞትባትና የዛም ሀዘን አለ ስቃይ አለና፣ በዛ ላይ ደግሞ የቴዲ ሞት ሲጨመር በጣም ከባድ ነው። በነገራችን ላይ በቅርብ ሰዓት ነው እሷ ወደ ራሷ ራሷ የተመለሰችው ና በጣም ተጎርታ ነበረ በጣም ሳያቱላ ነበረ የሚመጣው ና በቅርብ ሰዓት እንደዚህ ተመልሳ ራሷን ጠብቃ ምናም በቃ ማለት ወደ ራሷ ወደ ህይወቷ እየተስተካከለች ባለችበት ነው እንግዲህ እንደዚህ አይነት ነገር የገጠማት ና ወላሂ በጣም ያሳዝናል። እንግዲህ የመጣውን መቀበል ነው፣ ምንም ማድረግ አይቻልም። አላህ መጥፎ ሰዎችን እያርቅልን እንግዲህ ቴዲ በገዛ ወንድሙ ነው ተገደለ እየተባለ ያለው። በገዛ ወንድሙ በገዛ በጎቱ ልጅ፣ የአጎት ልጅ ደግሞ ማለት ወንድም ነው። ምንም የሚነጣጠል አይደለም፣ ስጋው ነው እና የሩቅ ሰው አይደለም። በገዛ ወንድሙ ነው ህይወቱ እየጠፋው። በእርግጥ ከሰው ጋር ስትኖሩ ልትጣሉ ትችላላችሁ፣ በትንሽም ነገር በትልቅም ነገር ያ ደግሞ ብቻ ያው ሰይጣን አንዳንዴ ያሳስታለ ወይ፣ አንዱ ካልበረደ አንዱ ጥፋቴ ነው ብሎ ካልተሸነፈ በጣም ከባድ ነው። የገዳዩም ደግሞ ቤተሰቦቹን እናቱን ማሰብ ነበረበት። ልጁን ሚስቱን አስበችዋታል። ከዚህ በኋላ ይች ልጅ እንዴት ነው የምትኖረው? እንዴት ነው ልጇንስ የምታሳድገው? ለዛውም በስደት ማለት ነው። ገና በለጋ እድሜው አባቱን ብቻ አላቅም። እውነት እኔ ስለ ሚስቱ ስለ ልጁ ሳስብ፣ እውነት እኔም ባይን የሚመጣው አጨካከኑ በስንት በብዙ ነገር እኮ መመለስ ይቻላል። መገደልን ምን አመጣው? መግደልን ምን አመጣው? በነገራችን ላይ እንደ ሀገሩ መስሎ ሊሆን ይችላል። ግን ደግሞ ያለው ሳውዲ አረቢያ ነው። ሳውዲ አረቢያ ላይ ደግሞ ቢዘገይም ምናልባት ለጊዜው ተደብቆ ነው ሊሆን ይችላል ግን ደግሞ ታውቃላችሁ፣ የትም ቦታ ውጭ ሀገር ላይ ወንጀል ሰርሳችሁ ሳይሉ ሳያድር ነው የሚያዙት ና ያለ ማወቅ ነው። በኋላ ላይ ጸጸት ይገባል። በእርግጠኝነት ብቻ አላውቅም። እውነት ለቤተሰቦቹ ብርታት ሁን ይስጣቸው እና እና መሲ እና ብሬክስ እሱ ቴዲ ምናምን ከሚስቱ ጋር ሆኖ ሳውዲ አረቢያ ላይ በጣም ብዙ ጊዜ ይኖረዋለ። በኋላ ላይ ነው ያው የተነጣጠሉት ማለት ነው። ብሬክስን በመሀል ተይዞ ገባ። ከዛ በኋላ ያው መሲ ምርጉዝ ነበረች በሰዓቱ። ምናልባት በፊት የምትከታተሏቸው ልጆች ካላችሁ በእርግጠኝነት ታውቃላችሁ። እና መሲ ማን ነው ቢስሚላ ብሬክስ ወደ ሀገር ሲገባ እሱ ነበረ ከጎኗ የነበረው እና ለዛም ነው መሲ በጣም የተጎዳችው። አብሯት ከጎኗ የነበረው ቴዲ፣ ሚስቱ እና ሌሎች አብሯት ነበሩ እርጉዝ በነበረችበት ሰዓት እና ብዙ ነገር ያሳለፉ ሰዎች ናቸው። ሀገርም ሰው ሀገርም ላይ እና ይህንን በድንገት የዚህ ልጅ ሞት መስማት ማለት በጣም ከባድ ነው። አይደለም ለሷ ለሁለን እንጃ። ለቴዲ ያላለቀሰ ህዝብ የለም ብዬ ማመን አልችልም እና ውድ ቤተሰቦች እንግዲህ ሁላችሁም በያላችሁበት ፈጣሪ ይጠብቃችሁ። በስደት አለም የምትኖሩ ከመጥፎ ሰው ይጠብቃችሁ። ራሳችሁን ጠብቁ። ሁሉም ሰው ጥሩ አይደለም። ሁሉም ሰው መጥፎ መጥፎ ነው ማለትም አንችልምና እንግዲህ በየላችሁበት ሰላማችሁ ይብዛልኝ። እንግዲህ እስካሁን የነበረን ቆይታ ይሄ ነበረ። ለሰና ላይ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ይሆኑ ስለነበረን ቆይታ ከልባ አመሰግናለው። መልካም ቆይታ